ሰላም ጤና ይስጥልን። የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮዋችን በመጠኑ ከተጠቀምናቸው ለደም ግፊት በሽታ እንዳንጋለጥ የሚያደርጉንን ሶስት የሻይ አይነቶች ነው የምንነግራችሁ። የሚጠቅም ነገር ነው ከዚህ ቪዲዮ የምታገኙት፣ እስከ መጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ እባካችሁ ተባበሩን። የእናንተ ድጋፍ እኛን ያበረታናል፣ የተሻለ መረጃ እንድናቀብላችሁ ስለሚረዳን። የመጀመሪያው የሻይ አይነት ሂብስከስ ወይም ደግሞ ከርካዴ የምንለው የሻይ አይነት ነው። በብዙ ሀገር ባህላዊ ሕክምና ውስጥ በጣም ይካተታል። ብዙ ጥቅሞች ያሉት አበባ ማቅጠል ነው። እሱን በሻይ መልክ አፍልተን ብንጠጣው ሳይበዛ በቀን አንድ ስኒ ወይም አንድ የሻይ ብርጭቆ በሳምንት ለሶስት ቀን፣ አራት ቀን ብንጠቀመው ካላበዛ ነው ምንም አይነት ጉዳት የለውም፣ የጤና ጥቅም እንጂ። ሌላው ሞሪጋ ወይም ሽፈራው የምንለው ቅጠል ነው። እንዲሁ ይሄ በተለያየ ሀገራት በምግብነት ይጠቀሙታል። በተለይ እኛ ጋ ኮንሶ ላይ በጣም ነው የሚጠቀሙት። የሚያመጣው የጎንዮሽ የጤና ችግር የለው፣ ነገር ግን ለብዙ ነገሮች ይጠቅማል። ከዛ መሀል አንዱ ለከፍተኛ የደም ግፊት በሽታ እንዳንጋለጥ ያደርገናል። በሻይ መልክ ብንጠጣ ወይም አመጋገባችን ላይ ምግብ ላይ ሰላጣ ላይ ጎመን ላይ ነስነሳ አድርጎ መጠቀም ይችላለን ማለት ነው። ሌላው ኦስኝ ወይም ኦሪጋኖ የሚባለው የቅመማ ቅመም አይነት ነው። ጥሩ ቴስት ያለው ነው እና ብዙ ጊዜ ተለያዩ ለተለያዩ ነገሮች ማጣፈጫ እንጠቀመዋለን። ከሻይ ጋር አብረን እናፈለዋለን። ሳናበዛ በቀን ውስጥ አንድ ብርጭቆ በሳምንት ለሶስት ቀን ለአራት ቀን ብንጠጣው ለግፊት በሽታ እንዳንጋለጥ ያደርገናል ማለት ነው። ከእነዚህ ሶስት የሻይ አይነቶች እንግዲህ መርጠን የተስማማንን በቅርባችን በአቅራቢያችን የምናገኘው አንደኛውን መርጠን ወይም እያቀየርን በተለያየ ቀን የተለያየውን እያደረግን በቀን አንድ ብርጭቆ በሳምንት ቢያንስ ከሶስት እስከ አራት ቀን እንጠጣ ለጤናችን ጥሩ ነው የሚሆነው። ሲበዛ ግን የጎንዮሽ የጤና ችግር ሊከሰትብን ስለሚችል አብዝተን መጠቀም የለብንም። በቀን አንድ ብርጭቆ በቂ ነው። በሳምንት ከሶስት እስከ አራት ቀን ይበቃናል። የተለያየ መድኃኒት የሚወስድ ሰው ደግሞ በተለይ የስኳር የግፊት የኮሌስትሮል የተለያዩ የደማቅጠኛ መድኃኒቶች የሚወስድ ሰው እንደዚህ አይነት ሀርባል የሆኑ ነገሮችን ከመጠቀሙ በፊት ሐኪም ማማከር ያስፈልጋል። እንዲሁም እርጉዝ ሴትና የምታጠባ ሴት ከመጠቀሟ በፊት ሐኪምን ማማከር ያስፈልጋል። ይጠቅማችኋል ብለን ስላሰብን ነው ይህም ቪዲዮ ያዘጋጀነው። ከዚህ ቪዲዮ የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን፣ አበረታቱን። ቻው፣ ሰላም ሁኑ።